ሀይሚን የሚወዳት የሚወዳትን እንጂ እኔ አይደለም። ምን መሰላችሁ ቤተሰብ፣ አንድ ነገር ልንገራችሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ ላይክ አድርጉ፣ በደንብ አድርጋችሁ ላይክ ላይክ አድርጉ፣ እሺ? በማርያም ባላ ይዣችኋለሁ። ምን መሰላችሁ ቤተሰብ፣ አሁን ሀይሚ የምታደርገውን ነገር ታውቃለች። ምን እያደረገች እንደሆነ፣ ምን እየሰራች እንደሆነ በደንብ ጠንቅቃ ታውቀዋለች። ግን ምንድነው አሁን እዚህ ጋር ብሩኬ እየተጎዳን ያለው። ለምሳሌ ትላንትና ብሩኬ እንደዛ እንደወደቀው እንደዛ ውሃ እያደረገ የሆነ በጣም ብዙ በሽታዎች ሊከሰቱ ይችላል፣ ታውቃላችሁ። የደንብ ብዛት ሊከሰት ይችላል። በድንጋጤ የሚመጣው በሽታዎች በጣም ከባድ ናቸው። ብሩኬ ትላንትና በጣም ነው የደነገጠው። ሀይሚ ግን ያው ልቦ አልጨከነም፣ ዛሬ መታለች ልታየው ማለት ነው። ግን ምንድነው እዚህ ጋር ሀይሚ ፕራንክም እየሰራች ይሆናል፣ የደረሰባትም ነገር ሊኖር ይችላል። እሱን እግዚአብሔር ነው ያልቀው ገብቷችኋል። ግን እዚህ ጋር አሁን ፕራንክ ከሆነ በጣም ከባድ ነገር እያደረገች ነው ያለችው ፕራንክን ብታቆሙ ይሻላል ነው ምለው፣ እግዚአብሔርን ነው ምላችሁ። ለምን መሰላችሁ እንደዛ እያለ ብሩኬ ሊጎዳ ይችላል። በተጎዳ ሰዓት ነገ ተነጎደ ደግሞ የሆን ነገር ቢፈጠር አሁን አይታችኋል። በትንሹ እንኳን ብሩኬ በጣም አኩርፎ በጣም በጣም ተናዶባታል። እንዲሁ ምንድን ያለ ሰምታችኋል ላይ ነው ይሄ። እመቤትን ይጂን ያለ በቃ እመቤትን ይጂን ያለ ለምን? በጣም ስለተበሳጨ ነው። በጣም ተበሳጭቷል። ሀይሚያ አሁን ብሩኬ የሚያበሳጭ ነገር ማድረግ ሳይሆን ተረጋግተሽ የደረሰብሽ ነገር በትክክል ለብሩኬ ንገሪው። ብሩኬ አንበሳ ነው። ብሩኬ ለአንቺ ሁለ ነገርሽ ነው። ሁሉንም ችግር የመፍታት አቅም አለው ከእግዚአብሔር ጋር ማለት ነው። ስለዚህ ሀይሚዬ ብሩኬ በአሁኑ ሰዓት በጣም የተጨነቀ ነው ያለው ማርያምን በጣም ታመዋል። አንደኛ ሉ በጣም የሚታመው ጨጓራ በጣም ስለሚናደርግ ጨጓራ ታውቃላችሁ በጣም ብሩኬ ጨጓራ እንዳለበት ይህ ሁሉ ነገር ታውቃለች። ስለዚህ ሀይሚ አንቺ የደረሰብሽ ነገር ካለ ለብሩኬ ንገሪው። ፕራንክ ከሆነ እባክሽን በአጭሩ አድርጊው። በጣም ብዙ ሰው እየተጨነቀ ነው። በጣም ብዙ ኦዲየንሶች እያለቀሱ ነው። ማርያምን ነ ትናንትና ቲክቶክ ላይ በጣም በጣም በጣም ብዙ ልጆች ሊጀምራቸው ነው። እንደ በፊቱ ማንኑ ራሳቸውን እንትን ማለት ምናምን ሊጀምራቸው ነው። ስለዚህ የባክሽን የደረሰብሽ ነገር ካለም ንገሪው። አንደኛ ነገር ደግሞ ሀይሚ አንድ ነገር ልንገርሽ፣ ስምሽ የሚያስጠፋ ስምሽ ቆሻሻ የሚያስደርግ ነገር እንዳትሰሪ የባክሽን እባክሽን የዛ ጊዜ ታስታውሳላችሁ? ሌላ ቀለበት አድርግ ያለው ምናምን ያለች ጊዜ በጣም ነው ብዙ ስም የተሰጣት ብዙ ነገር የተባለችው። ስለዚህ ይሄን ነገር ስምሽን የሚያስጠቁር ከሆነ ስምሽን የሚያስጠላ ነገር የሚያመጣ ፕራንክ ከሆነ እባክሽን እንዳታደርግ ሀይሚዬ እኔ ፍቅር ልንገርሽ ካሁኑ ለምን አንቺ በጣም ጨዋ ስነ ስርዓት ያለሽ ክብር ያለሽ ሴት ነሽ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። አንቺ የምትሰሪውን ነገር ታውቂዋለሽ በደንብ አድርገሽ። ግን ብሩኬ በዚህ ሰዓት ደግሞ እየተጎዳ እንደሆነ ማወቅ አለብሽ። ለምን እናንተ መሀል ደግሞ ብዙ ጠላቶች አሉ፣ ብዙ ነገር አለ። ይሄን ነገር ተጠቅመው ሁለታችሁን ሊያጠቋችሁ ስለሚችሉ፣ መሀላችሁ ገብተው ሊያጠቋችሁ ስለሚችሉ አንቺ ይሄን ነገር በአጭሩ ብታረጊው ጥሩ ይመስለኛል። ብሩኬ ደግሞ በዚህ ሰዓት እያየች ነው። በጣም ነው የሚያሳዝነው። በጣም ነው አንጀቴን የበላኝ። እመቤቴን ነው የምለው፣ ከሃይሚ ውጪ እውር ነው ብሩክ። እመቤቴን ነው የምላችሁ፣ በቃ ምንም በቃ የሚያደርገው ነገር የለውም። በጣም ነው የተበሳጨው። ማርያምን፣ ሃይሚን በጣም ከልቡ እንደሚወዳት ነው ያየሁት። ሁነት በከልቡ ብሩኬ ማለት ማንም በጣም ነው ኃይም የሚወዳት። እንጃ እኔ አይደለም ምን መሰላ፣ በቃ ስሜታዊ እንት ነኝ እንጂ በቃ አየውኝ። በቃ ብሩኬ ምን ያህል ላይ እንደሚጨነቅ ምን ያህል እንደሚወዳት ነው ያየውበት። እግዚአብሔርን ነው ምላችሁ። እና ሀይሚ እንደዚህ ብሩክን ልቡን የሚሰብር ነገር ባታደርጊ ጥሩ ይመስለኛል። እግዚአብሔርን ልቡን የሚሰብር ነገር አታደርጊ፣ በጣም ነው የሚወድሽ ይሄ ልጅ። አታስቀይሚ በእናትሽ ሀይሚዬ። ችግርም ካለበት ነግሪው ጥሩ ነው። ለምን በቃ አታደፍርሹ፣ ይሄን የመሰለ ፍቅራችሁን አታደፍርሹ። አንዴ ደግሞ ወንድ ልጅ መጥፎ ነው ብሩኬ። ታውቃላችሁ ደግሞ የብሩኬን ውሳኔ ችኩል ነው፣ ቶሎ ነው የሚቸኩለው፣ ቶሎ ለመውሰን ይቸኩላል። በኋላ ደግሞ የሆን ነገር ደግሞ ሊቸኩል ይችላል። ስለዚህ እናንተ ፍቅር እንዲደፈርስብን የሆን ነገር እንዲሆን አንፈልግም እኛ። ለምን በጣም ነው የምንወዳችሁ፣ በጣም በጣም ከሚገባው በላይ ለእናንተ በጣም ብዙ ሰው ነው የሚጨነቀው። እውነት እናንተ ምንም ነገር እንድትሆኑ አንፈልግም። እና ብዙ ነገር ስላለ ሀይሚዬ እናውቃለን፣ ጎበዝ ነሽ፣ በልብሽ ብዙ ነገር የምትጂ ጠንካራ ሴት ነሽ፣ ብዙ ነገር ያሳልፈች፣ ብዙ ችግርን ያየች፣ ብዙ ነገርን አሳልፈች እዚህ የደረሽልኝ ነሽ፣ እናውቃለን። እባክሽን በቃ ሁሉን ነገር እንትን በይና፣ ተስተካከይ። ብሩክ እንደዚህ እየታመመ ብሩክ እንደዚህ እየተጎዳ እንደዚህ መሆን የለብሽም። አሁን ጥለሽ እንኳን ስለሄድሽው ምንድን ነው ያለው? ተከተላት፣ ቤቱ ሰዳት ነው ያለው። በጣም ነው ያሳዘነኝ እና እንደዚህ አይነት ነገር ባታደርጊ፣ እንደዚህ የሚያስከፋ ነገር ባታደርጊ ጥሩ ይመስለናል። እንደዚህ ከመሬት ተነስተሽ የሆነ በቃ የሆነ ነገር ማድረግ እንጂ እንደዚህ ጥሎ መሄድ ምናምን በጣም ከባድ ነገር ነው ለወንድ ልጅ፣ በጣም ከባድ ነገር እንደዚህ ጥሎ መሄድ። እውነት እኔ ብሩኬ ረበት ስማሙ ንፈስ ቅዱስ ግን ቅዱስ ገብርኤል ለአንቺ ጥሩ ወንድ ሰጥቶሻል። ማርያምን በቃ ደስ ብሎኛል። ብሩክ አንቺ ስለሚወድሽ ስለሚያከብርሽ፣ ለአንቺ ጭንቀቱ ይሄን ያህል እስከ መታመም ደረጃ በቃ ደምሽ በቃ ማርያም ነው የምላችሁ አንድ ሰው እኮ ደሙና የእሷ ደምና የእሱ ደም ደም አንድ ሲሆን ነው። እግዚአብሔርን ነው የምላችሁ እንደ መንታ ነው የሚያመው። ይኸው ብሩኬ አሁን ይሁላችሁ በአንድ ቀን ነው እንግዲህ ታመማ በአንድ ቀን ተስፋ የቆረጠው ተስፋ ነው የቆረጠው። በአንድ ቀን ብቻ ተስፋ ቁርጥ ነው ያደረገው። በጣም ነው ያሳዘነኝ። ተስፋ እስከመቁረጥ ድረስ ሀይሚ ወስና፣ ደግሞ አሁንም መሄድ ትፈልጋለች። አሁንም ከሱ መራቅ ትፈልጋለች። ለምን እንደሆነ አላቅ። መናገር ያለባትን ነገር በግልጽ ነግራው ተመካክሮ የሚፈታ ነገር ከሆነ ይፈታል። ፕራንኩም ደግሞ ከሆነ በአጭሩ ታርገው እግዚአብሔርን፣ በአጭሩ ብታደረጉ ይሻላል። እና ደግሞ አንዷ አህያ አይቻታለሁ ኮሜንት ላይ ሀይሚ ትገደል ብላ ትጽፋለች ኮመንት ላይ። ምን ስላደረገች ነው ሀይሚ የምትገደለው? ምቀኛ ምቀኛ። ምን አድርጋ ነው ሀይሚ የምትገደለው? ጀመራችሁ ደግሞ እንደ ልማዳችሁ ደግሞ ሀይሚ ላይ አፋችሁ መክፈት እንኳን በቃ፣ ተዋት ልጅቷን። የሆነ ችግርም ደርሶባት ሊሆን ይችላል። ውስጧን እግዚአብሔር ነው የሚያውቀው። ሀይሚ ውስጧን እግዚአብሔር ነው የሚያውቀው። ችግርም ደርሶባት ሊሆን ይችላል። ብሩክ የማይገባበት ነገርም ሊሆን ይችላል። ፈርታም ሊሆን ይችላል። ሰው እኮ ብዙ ነገር ያጋጥመዋል ብዙ ነገር ያጋጥመዋል። ስለዚህ ትገደል እንደዚህ ነች የምጠግበሽ ነው ምናምን ምንድን ነው እንዳሁን ገና ካሁኑ ገና ገና ምን ምን ምን አውቀን ነው አሁን እሷን ትገደል እንደዚህ ትሆን እንደዚህ ትሆን ብለን ኮሜንትስ የምናረገው? እግዚአብሔር ሰላማቸውን አብስቶ አንድ ላይ እንዲሆኑ ልንሆን እንጂ ምንፈልገው እንደዚህ አይነት ነገር እየጻፋችሁ እባካችሁ፣ የሰው ሞራል የሚገል ነገር አትጻፉ እባካችሁን፣ በእናታችሁ እንዴ! ምን እንደደረሰባት ሜት እናውቃለን። ስለዚህ አሁን ተረጋግተን ሁላችንም መጠበቅ ነው ያለብን። ሀይሚዬ፣ ራሷ ላይ እስከምትመለስ ድረስ ብቻ። ለማንኛውም ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ይህን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።